ብዙ ያልተወራረዱ ሌሊቶች አሉ ብዬሽ ነው ማሰብ። ያልተተኙ ብዙ ሌሊቶች አሉ። በዛ ምልልስ ውስጥ፣ በዛ ስቃይ ውስጥ ሆነች እንድትፈተኝ መፍቀድ በራሱ ደግሞ ኖርማል አይደለም፣ አይደለ እንደ ዶክተር ማስላት ትችላለች፣ ማሰብ ትችላለች፣ በሰፋ ሀሳብ ውስጥ መኖር ትችላለች። ወይም ለእኔ ዋናው ጉዳይ ደረቴም ነፍቼ የምንቀሳቀሰው ራሴ የሰራሁትን ስለብስ ነው አልሽና አሁን ዛሬ በጣም ደረ ተሸነፈ አርገሽ ነው ስለራ ታውሳለሁ። ፈተና ነገ ልንፈተን ዛሬ ኔ ሆስፒታል ውስጥ ነበር ግልቆስ ተተክሎልኝ። በራስሽ ህይወት ላይ ሌላ ሰው እንዲታወል መፍቀድ ልክ ነው ብያለሁ። ነገን ማለም ማሰብ እንድንችል የሚያደርገን ዛሬ ላይ ባለን ነገር ተዳክመን መቅረት ሳይሆን እንዴ እስኬት ደግሞ እናት ዶሮ ሳይ አለኝ ታዘር ቸ መባል አይደለም ችግሩ አልችልም ብሎ ያሰብሽ ቀን ነው ችግሩ። እንደ ቀላል የምናያቸው ግን ቀላል ያልሆኑ ብዙ ነገሮች አሉ በእኛ ህይወት ውስጥ ሲመጡ የሚከብዱብን። መውደቅ ይቻል ይሆናል ግን መነሳት አለብሽ።